ሰላም ጤና ይስጥልኝ። ወደ ጉርቲንግስ የጥሩ ነገር ፕሮግራም ተከታታዮች እንኳን በድጋሚ ወደ እኔ ቻናል በሰላም መጣ ችላለሁኝ። ዛሬ እንግዲህ አርእስቱን እንደምታዩት ኑሮ በአሜሪካ ወይንም ሕይወት በአሜሪካ ነው። እንግዲህ ሰሞኑን ሁላችሁም አይታችኋል። እንግዲህ አንዳንድ ጊዜ ሰው በትዳር ሲሆን ይጋጫል በትዳር ሲሆን አለመስማማት ሊኖር ይችላል። ግን አሁን ነገሮች እየከበዱ እየመጡ ነው። ብዙ ሰዎች ወደ ሚዲያ እየመጡ ነው። እናንተ ምናልባት ይህንን ብቻ ይሆናል በኢትዮንፎ ምናምን ሰምታችሁ ሊሆን ይችላል። እኔ የእናቶች ግሩፕ አለን የአበሻዎች ማለት ነው። ኢትዮጵያውያንና ኤርትራውያንን ያካተተ ኦልሶ የእናቶች ግሩፕ አለን እና ሰሞኑን እንትን አለ አኑ መስሊ ወይንም ስማችሁን ሳትጽፉ ፖስት ማድረግ ትችላላችሁ። እና ብዙ እናቶች ፖስት ያደርጋሉ፣ በቃ ስለትዳራቸው ትዳራቸው መፍትሄ ፈልገው ችግር ተፈጥሮባቸው ምናምን ነው እና እና ዛሬ እሱ ነው ለእናንተ ለአወራ የመጣሁት። ምክንያቱም ቤተሰብ ለሁሉም ነገር መሰረት ነው፣ ጤናማ ዜጋን ለማፍራት ጤናማን ህብረተሰብን ለማፍራት ኢንዲቪድዋል ጤነኛ ሆኖ ኔክስት ጄኔሬሽን እንዲቀጥል ካስፈለገ ቤተሰብ በጣም መሰረታዊ መሰረታዊ ነው። በቃ ቤዙ ነው ለሁሉም ነገር ቤተሰብ ቤዝ ነው ለአንድ ሀገር ዩ ኖ ጤናማ ዜጋን ለማፍራት ቀጣዩ ጄኔሬሽን አሁን የምናየው ብዙ ክራይሲሶች አሉ እና ለሁሉም ነገር ቤተሰብ ነው መሰረቱ ብዬ አምናለሁ እና በተለይ ደግሞ ኢትዮጵያ ወደዚህ ሀገር ስንመጣ ያው እኔም ከአስርተ ዓመታት በፊት ወደዚህ ሀገር ነው የመጣሁት እና ብዙ ማናቃቸው ነገሮች አሉ። ማለት እንደዚህ ስላችሁ እኛ ኢትዮጵያውያን እኛ አበሾች አናውቅም አይገባንም ማለት አይደለም። እኛ በጣም በጣም ስማርት ነን። ታስታውስ እንደሆነ ኢቨን ኮሌጅ እና ዩኒቨርሲቲ እንኳን ስንሄድ መጽሐፎች በጣም ውስን ናቸው ያሉት። ነገር ግን እኛ ያችን መጽሐፍ ወረፋ ጠብቀን አንብበን አጥንተን ዊ አር ሶ ስማርት እና ኢቭን ጊዜ ቤት እንኳን ካልኩሌት የምናደርገው በጭንቅላታችን ነው እኛ። እና የአሁኑ ጄኔሬሽን እዚህ ያለው በጣም በችግር ነው፣ በጎግል ነው ሁሉም ነገር። እና እኛ በጣም ስማርቶች ነን፣ ይገባናል። ግን ልዩነት ደግሞ አለው። ያንን ልዩነት ለመቀበል እራሳችንን ማሳመን አለብን። ኦፕን ማይንድ መሆን አለብን። ወደዚህ ሀገር ስንመጣ በቀላሉ ኤግዛምፕል ላሳያችሁ ቪዲዮ ሰርቻለሁ፣ እዚህ ሀገር ስመጣ ያጋጠመኝን ነገር እና እሱን ከፈለጋችሁ ሄዳችሁ ማየት ትችላላችሁ። ምን አጋጠመኝ እዚህ ሀገር ስመጣ ብዬ ከሶስት ሳምንት በፊት ቪዲዮ ሰርቻለሁ። እሱን ማየት ትችላላችሁ። ግን በቀላሉ ሳሳያችሁ፣ ኢቭን እኛ መኪና እንኳን እንዴት መሻገር እንደምንችል እንኳን አናቅም አይኖ ዚብራ እናውቃለን ግን የሰው ምልክት አለ የእጅ ምልክት አለ የሚቆጥር አለ ሰከንድ አለ ምናምንና ልዩነቱ አለው ለልዩነቱ ደግሞ ኦፕን ማይንድ መሆን አለብን ኢትዮጵያ ሆናችሁ ወጣት ሴት እንግዲህ ድንጋይ ሳያወረወርባት ወይንም ደግሞ ሳትጠራ ሳትፏጭ ያለፈች ማንም ቆንጂት ሴት ወይንም ሴት ሆናችሁ ሳትለከፉ የቆያቸው አይመስለኝም። ምክንያቱም ኢትስ ኖርማል ነው። እኛ ጋራ ካፌ አስተናጋጅ መንካት አለ ምናምን። እዚህ ሀገር ግን በጣም ትልቅ ነገር ነው በጣም ትልቅ ነገር ነው። አይዶ ነው ምናልባት አሁን ተቀይሮ ሊሆን ይችላል በቅርቡ አልሄድኩም እና ልዩነት አለው። በጣም ልዩነት አለው። ኢቨን እኛ ልጆቻችንን እንኳን ትምህርት ቤት ስንልካቸው እንዴት ነው አይደለ? አንተ የከሌ ልጅ ብለጥህ ብትሞት ይሻልሃል ነው የምንለው አይደለ? ኢቭን ስለ ትምህርቱ ጥሩነትና መማር እንዳለበት ሳይሆን እንኳን ምንነግረው ብትሞት ይሻልሃል ነው የምንለው። ከሊበለጠ ብትሞት ይሻላል ዊ አር ሶ ኤክስትሪም ነው። ኢቨን ስሜታችንን ኤክስፕረስ የምናደርገው ኤክስትሪምሊ ወስደን ነው። ኢቨን ልጆቻችንን ራሱ የምንናገረው ማለት ነው፣ የእኔ ልጅ አይደለህም የኔ ልጅ አይደለህም፣ እሱ ካሸነፈ የኔ ልጅ አይደለህም ነው የምንለው። እና እኛ በጣም ኤክስትሪምሊ እንወስዳለን አንዳንድ ጊዜ። እውነቴን ነው። አሁን ለምሳሌ የኔ ልጅ አይደለህም ብላችሁ የሆነ ነገር ብትናገሩ ሰው ያንን ነገር ሪከርድ ቢያደርገው እያወራችሁ ያላችሁት ስለ ዲኤንኤ ነው የምታወሩት። እዚህ ዲኤንኤ ቼክ ይደረግ ማለት ነው። ገብቷቸል አንዳንድ ጊዜ እኛ ለቀልድ ብለን የምናወራው ቴክስት የምናደረገው አሁን ለምሳሌ ደበረኝ ብለን ቴክስት የምናደርገው ነገር አለ። አሁንስ ደበረኝም ብለን ለአንድ ሰው ቴክስት ብናደርግ ማለት ነው። እኛ ደበረኝ ምናምን ኖርማል ቋንቋችን ነው። እዚህ ሀገር ግን ሲመጣ፣ ድብርት ማለት ዲፕሬሽን ነው። አይደለም፣ ስለ ዲፕሬሽን እያወራ ነው። ስለ ሜንታል ኢልነስ እያወራ ነው እዚህ ሀገር ሲመጣ ምናልባት ፍርድ ቤት ሲሄድ፣ ይሄ ቋንቋችን ደበረኝ የምትሉት ዲፕሬሽን ሲመጣ ምንድን ነው፣ ድጅጎቱን ሆስፒታል ትባላላችሁ። ሜንታል አሰስመንት ያስፈልጋችኋል፣ ሜዲኬሽን ያስፈልጋችኋል፣ ፎሎ አፕ አርጋችኋል ትባላላችሁ። እናንተ ለቀልድ ይሆናል ኢትዮጵያ እንደለመዳችሁት ደበረኝ ብላችሁ ይሆናል፣ በእንግሊዝኛ ሲተረጎም ግን ዲፕሬሽን ነው። እና የምንናገረው የምንኖረው አካሄዳችን ሁሉ በጥንቃቄ ነው መሆን ያለበት እዚህ ሀገር። ማለት በጣም ሕይወትን ኢንጆይ አታርጉ ማለት አይደለም፣ ግን ያለንበትን ህግና ስርዓት ደግሞ አውቀን ራሳችንን መጠበቅና ራሳችንን መከላከል አለብን እና አሁንስ ለምሳሌ ሞቼ ባረፍኩትኝ ምናምን ነገር የምንለው ነገር አለ። ራሳችንን ኤክስፕሬስ እናደረግ ማለት ነው። አይደለም ይሄ ማለት ደግሞ ወደ ህግ ሲሄድ ወይም እዚህ ሀገር ሲተረጎም ምንድነው? ሱሳይዳል ነው። ገብቷችኋል? ሱሳይዳል ቶታልህ ሜንታል ኢነስ አለህ ነው የሚባለው። እና ነገ ቴክስት ያደረጋችሁት ነገር ኢቪደንስ ሆኖ ነው ፍርድ ቤት የሚቀርብላችሁ። ለሰውም ከነገራችሁ ምስክር ከመጣ ያ ሱሳይዳል ቶት አላት ራስን የማጥፋት ቶት አላት ተብላችሁ ልጆቻችሁ ልትነጠቁ ትችላላችሁ። ብዙ ብዙ ነገር ልትሆኑ ትችላላችሁ እና ወደዚህ ሀገር ስንመጣ በጣም ኦፕን ማይንድ ሆነን አውቀን ራሳችንን አስተምረን መሆን አለበት። እንደዚህ ስላችሁ ግን ሕይወትን ኢንጆይ አታድርጉ ማለት አይደለም፣ ግን በራሳችሁ ላይ ኤቪደንስ አትሰብስቡ በራሳችሁ ላይ። ምክንያቱም ወደ ፍርድ ቤት ስትሄዱ ምንድን ነው ዳኛው አያውቃችሁም። ጀስት ዩኖ ሰምበዲ ኤልስ ሄዳችሁ በቃ ወስንልኝ የማያውቃችሁን ሰብ ስለኔ ወስንልኝ ነው የምትሉት። ገብቷችኋል? ስለዚህ እሱ ደግሞ ያለውን ኤቪደንስ አይቶ የጻፋችሁትን ኢሜይል ደብሮኛል ያላችሁትን ልጅ አይደለም አሁን ስራሴን ምንድነው በሞት ይሻለኛል ያላችሁትን ሁሉ እኛ እንደ ባህላችን ያልነው ሁሉ እኛ ላይ አጌንስት ነው የሚሆነው። እና እዚህ ሀገር ስንመጣ በጣም ኦፕን ማይንድ ሆነን ባህላቸውና ካልቸራቸውን ምን አይነት ቃላት መጠቀም እንዳለብን ራሱ መማር አለብን። እና ወደ ልጆች ደግሞ ሲመጣ ማለት ነው ልጆች ጋር ሲመጣ በጣም ፔሸንት መሆን አለብን በጣም ፔሸንት መሆን አለብን። እስፔሻሊ አዲስ እናቶች ስትሆኑ ምንድነው ማጥባቱ አለ፣ እንቅልፍ ማጣት አለ፣ ልጆች ቶሎ አይተኙ፣ ሌሊት አስሬ ነው የሚነቁት፣ ዳይፐር አለ፣ ብዙ ነገር አለ እና ትጨነቃላችሁ፣ ትረበሻላችሁ እና ለራሳችሁ በቃ ልጃችሁን አይደለ አልጋ አላችኋል ክሪብስ አላችኋል፣ እዛ ጋ አስቀምጣችሁ ወይም መንዠዋዠዋቸው ላይ በደንብ አስቀምጣችሁ፣ አምስት ደቂቃን ብትሆን ቴክ ዲፕ ብሪዚንግ ኤክሰርሳይዝ። ስለ ዲፕ ብሪዚንግ ኤክሰርሳይዝ ማወቅ ከፈለጋችሁ ደግሞ ቪዲዮ ያለ ማየት ትችላላችሁ። ሻይን ብትሆን ቡናን ብትሆን ይዛችሁ ሁለት ደቂቃን ብትሆን ለራሳችሁ መውሰድ፣ ወይ ደግሞ በጣም ነርቨስ ከሆናችሁ ደግሞ ልጃችሁን ይዛችሁ ዋክ መሄድ እና ፔሸንት መማር አለባችሁ። ትላንትና እንደውም ስራ አስራ ሁለት ሰዓት ነው የምሰራው እና ስራ እያለሁኝ አንዷ የስራ ባልደረባዬ ማለት ነው ልክ ልንወጣ ስንል ቡና ፈላችና፣ ምን ነክቶሽ ነው አሁን ልንሄድ ስንል ቡና የምታፈላ ይመስላል። የዚህ ሀገር ሰውነችና ምን አለችኝ እንዴ አዩ አዩ ወርኪንግ ዳብል ሺፍት አልኳትኝ። ማለት እኛው አስራ ሁለት ሰዓት ነው የምንሰራው ደብል ዳብል ሺፍት የሚባል የለም ሀያ አራት ሰዓት ነው የሚሆነው። እና ዳብል ሺፍት ያስ አለች ያስ ያ ማይ ኪድስ አር ማይ አደር ሺፍት አለችኝ። እና ደክሞን ፍራስት በቃ ድክም ብሎን ወደ ቤታችን የምንመጣውና እንደ እንደ ኢትዮጵያ ሰራተኛ የለም። ምናልባት የሚያግዘን ሰው የለም ግን ጀስት ቴክ ዲፕ ብሬዝ። ኢቭን አንዳንድ ጊዜ የምታዩት ነገር ሊያበሳጫችሁ ይችላል ምናምን እና እኔ ለራሴ ምንድነው የማደርገው በቃ የምናገረውን ነገር በቃ ከመናገሬ በፊት ራሱ ለልጆች ላይ ከመናገሬ በፊት አንድ ሁለት ሶስት እያልኩ መቁጠር ሁሉ ጀምሬያለሁ ቃል ከማውጣቴ በፊት ማለት ነው እና ፔሸንት በቃ ትዕግስት በጣም ያስፈልጋል። ለራስ ጊዜ መውሰድ በጣም ያስፈልጋል ከልጆች ጋር ስትሆኑ እና ይህንን ነው ሌላቸው የፈለግኩትኝ። ምክንያቱም አሁን ብዙ ወጥተው አይተናል። አሁን በሸገር ኢንፎ ደግሞ አንድ እናት አንድ አባት ወጥተው እና ልዩነቱ አለው በጣም እዚህ ሀገር ልዩነት አለው እና እሱን አስማምተን ነው መኖር ያለብን ለማለት ነው የፈለግኩትን እና እነሱ ከሰጡት ኢንተርቪው የተረዳሁትኝ ምንድን ነው ሰውየው አሁን መጨረሻ ላይ የሰጠው ኢንተርቪው ምንድን ያለው እንዳልኳችሁ ትዳር ልዩ ልዩ ነው። ሁሉም ሰው ፈተና አለው። ሰው እግርና እኛ እግርና እግር እንኳን ይጋጫል ነው የምንለው። አለመግባባት ያለ ነገር ነው። አለመግባባታችንን ቁጭ ብለን ዲስከስ አድርገን ለመወያየትና ለመፍታት፣ ይቅር ለመባባል፣ ነጎሽት ለመደራረግ ነው መሆን ያለበት ብዬ ነው ማምነው እና ይሄ ሰውዬ ሲናገር አባትየው ምንድነው ያለው እኔና እሷ ግንኙነት ካረግር ወይም ግንኙነት ካለን እራሱ ሁለት ሺህ አስራ አንድ ነው ብሎ ነው የተናገረው ማለት ነው። እንግዲህ ልጆቻቸው ልጃቸው ማለት ከሴትዮዋ ልጆች ከተነጠቁ ሁለት ዓመት ነው ማለት ነው ይሄ ሁለት አሁን ሁለት ሺህ ሀያ ሦስት ስለሆነ ሁለት ዓመት ከሆነ 2 2021 ነው ማለት ነው። እንግዲህ ከ2011 ጀምሮ እስከ 2023 ድረስ እነዚህ ሰዎች ጤናማ ግንኙነት የላቸውም ማለት ነው። እንግዲህ እነዚህ ሰዎች እነዚህ ልጆች ማለት ነው የተወለዱት ልጆች ለአስር ዓመታት ምን አይነት ነገር ሲያዩ የኖሩት? ምን አይነት ነገር ኦብዘርቭ ሲያደርጉ ነው? ምክንያቱም እንግዲህ አንዳንድ ጊዜ የምሰማው ነገር አለ እናትና አባት አልጋ የሚለዩበት አባት ሶፋ ላይ የሚተኛበት ምናምን በጣም በቅርብ እንኳን ጓደኛዬ የቅርብ የምላት ልጅ በትዳሯ ውስጥ ችግር አለ ሼርም ታደርገኝ ነበረ እና ምንድነው ልጆቹ አሁን አስራ ስምንት ዓመት ሞልቷቸው ኮሌጅ እና ዩኒቨርሲቲ ሄዱ ልጆቹ ማለት ነው። ግን ያዩት ብዙ አመታት ነው ጭንቅላታቸው ላይ የተቀመጠው ማለት ነው። በወላጆቻቸው ያለመግባባት ከአስር አመት በላይ ነው ጭንቅላታቸው ላይ ያለው እና በኋላ ልጆቹ አንደኛውን ፓረንት አስራ ስምንት ዓመት ሞልቷቸው ኮሌጅ እና ዩኒቨርሲቲ ሲሄዱ ሲሄዱ አንደኛውን ፓረንት ማናገር አቆሙ፣ ኮሚኒኬት ማድረግ አቆሙ። እና ከዛ ምንድን ነው የሆኑት የሆኑ ጥያቄ መጠይቅ ጀመሩ። ወላጆቻችን፣ እሺ እናንተስ ተጋብታችሁ ነው ያልተስማማችሁት? እኛ ተፈጥረን ምን አድርገናችሁ ነው? የኛ ጥፋት የቱ ጋ ነው? ብለው ራሳቸውን መጠየቅ ራሳቸውን መውቀስ ጀምረዋል እና አሁን ወላጆችም ልጆችም ቴራፒ ላይ ናቸው። እና አንዳንድ ጊዜ መልካም አይዶን ነው እንዴት እንደምታዩት አለመግባባት ተፈጥሮ በትዳር ውስጥ አብሮ መኖርን እንዴት ነው የምታዩት? ጥሩ ነው ትላላችሁ? በሰላም መለያየት ነው የምትላችሁ? ፕሊስ ይሄንን ኮመንት አድርጉልኝ። እኔ የራሴ አመለካከት አለኝ፣ እሱን እናንተ ላይ ማንጸባረቅ አልፈልግም። ግን ሰዎች አሁን ለምሳሌ ይሄ ሰውዬ የነገረ ምንድነው ከ2011 ጀምሮ ከእሷ ጋር ግንኙነት የለኝም ብለዋል። እና እነዚህ ልጆች ለአስር ዓመታት ምን ሳያዩ ነው የኖሩት? የአባትና የእናት ግንኙነት ሳያዩ ነው ወይ ያደጉት? እኔም እንደነገርኳችሁ እናትና አባት በጣም ባለመስማማት ልጆቹ አድገው አሁን ዩኒቨርሲቲ ሲሄዱ መጠየቅ ጀምሯል። እኛ ምን አደረገን? እናንተስ አዋቂዎች ናችሁ? የእኛ ጥፋት የቱ ጋር ነው ብለው ልጆቹ አሁን ወደ ቴራፒ ነው የሄዱት። እና ምን ትላላችሁ ሰዎች፣ ለአስር ዓመታት ሳይግባቡ እየተጣሉ አልጋ ለይተው ይኑሩ ወይ ብላችሁ ትመክራላችሁ ወይ ልጆች ላይ የሚፈጥረው ተጽዕኖ ምንድን ነው ብላችሁ ያላችሁን እስቲ ኮመንት እኔንም አስተምሩኝ ከእናንተ ማወቅ ፈልጋለሁ ኮመንታችሁን እንትን ባሉኝ እና እኔ የተረዳሁት ሰውየው ሲናገር እህ እንዲህ ከሁለት ሺህ አስራ አንድ ጀምሮ ልጆቹ አይምሯቸው ላይ የሚቀረጽ ነገር ይኖራል ብዬ አስባለሁኝ እና እሱን ነገር ብታዩት በጣም ደስ ይለኛል ሌላ ሌላ ምንድን ነው ሼር ላደርጋችሁ የምፈልገው ምንድን ነው? አንዳንድ ጊዜ ወላጆች ማለት ነው ልጆቻቸው እንዲወዷቸው በማሰብ ማለት ነው ስለሌላኛው ወላጅ መጥፎ ነገር መናገር፣ ልጆቻቸውን መጠቀሚያ ማድረግ። የሰማሁትን ነገር ልንገራችሁ። እኔ የሰማሁት ትንሽ ቆይት ብሏል። ጊዜው ምንድን ነው የነገሩኝ እናትና አባት ተለያይተው ነው የሚኖሩት እና እናትና አባት ልጅ አንዱ እዚህ ቤት እየኖረ አንዱ ቤት እዛ እየኖረ እየኖረ ነበረ የሚኖረው አሉ እና አንደኛው አንደኛው ለአንደኛው መጥፎ ነገር ይነግሯዋል። አንደኛው ለአንደኛው መጥፎ ነገር ይነግሯል። ይሄ ነገር ቢቀር ልጆችን እንዲወዱን ብለን ስለዛኛው ነገር መጥፎ ማውራት ብናቆም፣ ምክንያቱም ልጆች በኋላ ዘይውል ፋይንድ አውት ምክንያቱም እኛን ጥሩ ከሆንንላቸው እኮ በቂ ነው። እኛን እንዲወዱ በማሰብ ስለሌላኛው ቤተሰብ፣ ስለሌላኛው ወላጅ መጥፎት ማውራት አስፈላጊ ነው ብዬ አላስብም። ምክንያቱም ከነሱ ጋር ዘላለም አንኖርም፣ አይደለም እንግዲህ ምንም ይሁን እንግዲህ ዘላለም ከወላጆቹ ጋር የሚኖር ካለን በጣም እድለኛ ነው። ግን ከልጆቹ ጋር መልካም መልካም ጊዜ ማሳለፍ፣ ታይማችንን ኢንቨስት ማድረግ፣ ያለንን ሪሶርስ፣ ያለንን እውቀት አዘ ወላጅ እንደ ወላጅ እኛ በራሳችን እነሱ ላይ ኢንቨስት ማድረግ ያለብን እንጂ ስለሌላኛው ወላጅ ክፉ መናገር አስፈላጊ አይደለም። እንዲወዱን ከፈለግን እኛ ጥሩ ሆነን እንገኝ፣ ጊዜያችንን፣ ገንዘባችንን፣ እውቀታችንን ኢንቨስት እናደርግ፣ ያ በቂ ነው። ያኛውም ወላጅ ደግሞ የሚያውቀውን እውቀት ገንዘቡን ጊዜውን ኢንቨስት ያደርግ እንጂ ስለሌላኛው ወላጅ መጥፎ መናገር ያለበት አይመስለኝም። ኢንፎርሜሽን አመላላሽ መሆን የለባቸውም። ልጆች መጎዳት የለባቸውም። ስለማያውቁት ነገር እነሱ ባልፈጠሩት ነገር የእኛን ጉዳይ የአዋቂዎችን ጉዳይ መስማትም የለባቸውን ብዬ አስባለሁ። ፍቅራችንን እውቀታችንን፣ ገንዘባችንን፣ ጊዜያችንን ነው ማድረግ ያለብን ብዬ ነው ማምነውና እሱን ሼር ላደርጋችሁ እፈልጋለሁ። ብዙም ኮመት ደግሞ አይቻለሁ ሴትየዋ ገንዘብ የለኝም ግን ቻይልድ ሳፖርት ተወሰነብኝ ብላ ስታወራ ሰምቻለሁ እና እንዴት እያላችሁ ብዙ አበሾች ስትጠይቁ አይቻለሁኝ። ምን መሰላችሁ፣ እኔ እንደሚመስለኝ ማለት ነው እዚህ ሀገር አንዳንድ ጊዜ ምን ይሆናል አንደኛው ወላጅ ልጆቹን ሲይዝ ያኛው ወላጅ ደግሞ ለሚይዙበት፣ ለሚያበላው፣ ለሚያጠጣው ቻይልድ ሳፖርት መክፈል አለበት ማለት ነው። አንዳንድ ጊዜ ወላጆች ደግሞ ያንን ቻይልድ ሳፖርት ላለመክፈል ስራ የሚያቆሙበት አንደር ደ ቴብል ካሽ የሚሰሩበት ሁኔታ አለ እና ይህንን በጣም አንደርስታንድ ያደርጋል ፍርድ ቤቱ። ቻይልድ ሳፖርት እራሱ ፎርሙላ አለው። የዚኛው ገቢ፣ የአንደኛው ወላጅ ገቢ እና የአንደኛው ወላጅ ገቢ ፎርሙላ ውስጥ ይገባል። እከሌ አይደለም ዳኛው ወይንም ጠበቃ አይደለም ካልኩሌት የሚያደርገው ፎርሙላ ነው። የስቴቱ የራሱ የሆነ ፎርሙላ አለው እና ገቢያቸውን ነው አስገብቶ ካልኩሌት የሚያደርገው እና ሴትዮዋ እንደተናገረችው ያለ አቅሜን የተፈረደብኝ ገቢ የለኝም ቢኖረ ደስ ይለኛል ስትል ነበር። ግን ምን አለ መሰላችሁ፣ ስቴት በየስቴቱ ምንድነው አንድ ሰው ጤነኛ እስከሆነ ድረስ መስራት አለበት ተብሎ ይታመናል እና ሚኒመም ዌጅ አለ ገንዘብ ባይኖራችሁም ባትሰሩም ብትሰሩም ሚኒመም ዌጅ ያ ሰውዬ ያገኛል ብለው የሚታመንበት አለ አንዳንዱ ስቴት አስራ አምስት ብር ነው በሰዓት አንዳንዱ ስቴት ስምንት ብር ነው አንዳንዱ ስቴት እንዴት የስቴቱ ህግ ይለያል እና እሱን በሳምንት አርባ ሰዓት ኖርማል ጤነኛ ሰው እንደሚሰራ ያስገቡትና ካልኩሌት አድርገው የሚደርስባቸውን ክፈሉ ይላሉ እና ምናልባት እች ሴትዮ ላይ ሚኒመም ዌጅ ካልኩሌት ተደርጎ የስቴቷ ጤነኛ ናት ተብሎ ስለሚታመን በዛ ይሆናል። ካልኩሌት ተደርጎ ክፈይ የተባለችው የቻይልድ ሳፖርት ብዬ አስባለው። እና እንግዲህ እሱን ነው ይሄንን ልነግራችሁ ነው። ኮመንት አድርጉ ሀሳባችሁንም መጨረሻ ላይ የምለው ግን ቤተሰብ አሁንም ደግሞ የምለው ለሁሉም ነገር መሰረት ነው። ለሀገር ለቀጣይ ትውልድ መሰረት ነው እና ጤናማ ቤተሰብ ያስፈልገናል ሁላችንም የትም ሀገር የምንኖር ሰዎች። ያለ ጤናማ ቤተሰብ በቃ አንድ ሀገር ወይንም አንድ ጀኔሬሽን ባዶ ነው የሚሆነው እና እግዚአብሔር ፈውስን ያምጣ በቤተሰብ ውስጥ ነው የምለው። ሴትየዋ ደግሞ ልጆቿን የምታይበት ነገር ይፈጠር ብዬ ጸሊላት አለው አትሊስት ነው። እንግዲህ ህግ የያዘው ጉዳይ ነው እንግዲህ ጠበቃም ተቀጥሮላት ሱፐርቫይዝድ ቪዚትም ቃል እንደዚህ አይነት የህግ ነገሮች አሉ እና እሱን እንኳን ቢጀመርላት፣ ከዛ በኋላ ደግሞ እያለ ይቀጥላል እና ሊጋፑ ቢሰፋ በይቅርታ ከልጆቿ ጋር ብትሆን ደስ ይለኛል። እግዚአብሔር ይፈውሰናው፣ ነው ሌላ የምለው። እንግዲህ ጥያቄ ካላችሁ ጻፉ፣ ኮመንት ካላችሁ ጻፉ። የኔንም ጥያቄ መልሱልኝ፣ ጠይቄያቸዋለሁ። ጥያቄ አደራ። ዛሬ ከእናንተ መማር ፈልጋለሁ። እኔ ብቻ አይደለሁም አቅራቢ። አሁን ስላያችሁን እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሁኑ። እንዳትረሱ ደግሞ ላይክ ማድረግ፣ ሰብስክራይብ ማድረግ፣ ሼር ማድረግ እንዳትረሱ። እጅግ አድርጌ አመሰግናለሁኝ ዛሬ